ክብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ ሰራዊቱ አንድ ሙሉ ሬጅመንት እንደመሰስኩ ሲል የኦሮሞ ነጻነት ሰራዊት ገለጸ የነጻነት ጦሩ በጄኔራሉና አመራሮች መካከል ግጭት እንዲፈጠር ያደረገ ኦፕሬሽን አከናወንኩ ሲል የአቶ ሽመልስ አብዲስ አስተዳደር ደግሞ የጠመንጃ ፈሞዝ ተዘግቷል ይላል ዝርዝሩ ተዘጋጅቷል በአማራ ክልል በሱዳን ድንበር ቀጠና በአየር ኃይል ጭምር የታገዘ ውጊያ መደረጉ ተሰማ። አሶሽትድ ፕሬስ የዜና ወኪል አመራሩን ዋቢ በማድረግ የአማራ ክልል 80 በመቶ በፋኖ ኃይሎች ቁጥጥር ስር ነው ሲል ዘግቧል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ደግሞ ባልጠበቅነው ፍጥነት እየተጓዝን ነው ይላሉ። እንቃኘዋለን። አቶ ጌታቸው ረዳ የብልጽግናው ፕሬዝደንት አብይ አህመድ አማካሪ ሆኖ ተሾሟል። እንዲገደሉ በሚል የፈረሙት ጠቅላይ ሚኒስትር አብይ አሁን እንዲሾሙ የሚል ፊርማ አስቀምጠውላቸዋል። አቶ ጌታቸውም የነ ዳንኤል ክብረትና ቀጀላ ምርዳሳን የአማካሪነት ሚናን ተቀላቅለዋል። በዝርዝር የምንመለከተው ጉዳይ ይሆናል። ህወሓትና ጊዜያዊ አስተዳድሮ ተጋግዘው ይሰራሉ ሲሉ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌትናንት ጄኔራል ታደሰ ወረደ ገለጹ። የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው ጊዜያዊ አስተዳድሩ ነጻነቱን ጠብቆ ስራውን እንዲሰራ እየበኩሌን እወጣለሁ ብለዋል። ትሰሙታላችሁም። ይህ በእንዲህ እንዳለ የትግራይ ክልል ሰራዊት ትጥቅ የመፍታቱ ስራ ከዋስትና ጋር የሚከናወን መሆን አለበት ሲሉ የቀድሞው ርዕሰ መስተዳድር ተናግሯል። የጄኔራል ታደሰ ወረደ ጊዜያዊ መንግስት ወታደሮችና ታጣቂዎችን ለፖለቲካ የስልጣን ተገዥ ካላደረገ ስርአቱ ወታደራዊ አገዛዝ ይሆናልም ብለዋል። ሌላኛው መረጃችን ነው። ቻይና በአሜሪካ ላይ ሌላ አጸፋ እርምጃ ወስዳለች። የታሪፍ ጭማሪዋም 125 በመቶ ደርሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። በአማራ ክልል በሱዳን ድንበር ቀጠና በአየር ኃይል ጭምር የታገዘ ውጊያ መደረጉ ሰማ። አሶሽትድ ፕሬስ የዜና ወኪል አመራሩን ዋቢ በማድረግ የአማራ ክልል 80 በመቶ በፋኖ ኃይሎች ቁጥጥር ስር ነው ሲል ዘግቧል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ባልጠበቅነው ፍጥነት እየተጓዝን ነው ይላሉ። የአማራ ክልሉ ጦርነት ወደ ሁለተኛ ዓመቱ እየተንደረደረ በሚገኝበት በዚህ ወቅት እያደረሰ እንዳለ ውድመትና እያስከተለ እንደሚገኘው ጉዳት ብዛም ባለም አቀፉ ማህበረሰብ ዘንድ ትኩረትን አግኝቷል የሚባላል አልሆንም ለዚህ ደግሞ የተለያዩ ምክንያቶች ሊቀመጡ ይችላሉ። የሆኖ ሆኖ አሶሽትድ ፕሬስ ከወቅታዊ የፋኖ ኃይሎች እንቅስቃሴና የክልሉ ጦርነት ጋር በተያዘ ሀተታውን አቅርቧል። የዚህ ጦርነት ሰብአዊና ማህበራዊ ጉዳቶችን የሚያመላክቱ መረጃዎችን በማጣቀስ የክልሉን መንግስት ዋቢ በማድረግ ባጠናቀረው ሪፖርቱም ከ36 በላይ የሚሆኑ ትምህርት ቤቶች ዝግ መሆናቸውን አንስቶም 45 ሚሊዮን ተማሪዎችም ከትምህርት ገበታ መራቃቸውን ዘግቧል። የሰብአዊ መብት ተቋማትን ዋቢ ማድረግ ደግሞ የመንግስት ወታደሮች የዘፈቀደና የጅምላ ግድያዎችን እንደሚፈጽሙና የድሮን ጥቃቶችን እንደሚያደርሱ የፋኖ ደጋፊዎች ናቸው የተባሉ ደግሞ በርካቶች እንደተሰወሩ ገልጿል። ቢያንስ በ13 የአማራ ክልል ከተሞችም የመንግስት ወታደሮች መሰል ድርጊት ፈጽመዋል የሚለውን አስቀምጧል። እንደ መራዊ ባሉ ከተሞች የተፈጸመውን የጅምላ ግድያ አስታውሶም በቅርቡ በጎጃም ብራቃት የደረሰውን ግድያም አንስቷል። አሶሺትድ ፕሬስ አንድ የአይን እማኝ እንዲህ ይላል፣ ወታደሮች አራት ሴቶችን ገደሏቸው። መጀመሪያ ተንበር ከኳሏቸው፣ ከዛም ከጀርባቸው ተኩሰው ገደሏቸው። ተደብቄ መለከት ከነበረበት ወታደሮቹ መሄዳቸውን ሳረጋግጥ፣ ወጥቼም በዛ አካባቢ 28 የወዳደገ አስከሬን ቆጠርኩ ስለማለቱም ዓለም አቀፉ የዜና ወኪል ዘግቧል። የፋኖ ኃይሎች የትግል መጠንን መለካት አስቸጋሪ እንደሆነ የሚያብራራው ኤፒም ከፋኖ አመራሩ አስረስ ማረ ጋርም ቆይታ አድርጓል። አመራሩ የአማራን ሕዝብ መገደል የሚቃወሙ ግን ሰላማዊ መልክ የነበራቸው የተቃውሞ ሰልፎች ከሶስት አመት በፊት መደረጋቸውን አንስተው እንደገለጹለት ይጠቅሳል። ዛሬ እሱና ጓዶቹ በድሮን ጥቃት ስጋት ውስጥ ሆነው እየተዋጉ ናቸው የሚለው ኤፒም አስረስ ሲናገርም በሺዎች የሚቆጠር አውደ ውጊያ ላይ የፋኖ ኃይሎች መሳተፋቸውን እንደነገሩትም በመረጃው አካቷል። አመራሩ 80 በመቶ የአማራ ክልል አካባቢዎች አሁንም በፋኖ ኃይሎች ቁጥጥር ስር ናቸው እንዳሉትም እንደዚሁም ከዚህ ጋር በተያያዘ የአማራ ክልል ክልል መንግስት 4174 ቀበሌዎች ባሉት ክልል ውስጥ ወደ ግማሽ ማለትም 2225 ቀበሌዎች ነው መንግስት የሚቆጣጠረው ማለቱንም አክሏል። በተለይም ከመጋቢት ወር መጀመሪያ አንስቶ በአማራ ክልል ውጊያዎች ተጠናክሮ ቀጥሏል የሚለው አሶሽትድ ፕሬስ መከላከያ ሰራዊቱም የፋኖ ኃይሎችም ተፋላሚዎቻቸውን መደምሰሳቸውን እየገለጹ እንደሆነ ያስረዳል። የፋኖ ኃይሎች ጦርነቱ በሚጀመርበት ወቅት ከተሞችን ጭምር ተቆጣጥረው እንደነበር አስታውሶም ከቆይታ በኋላ ወደ ገጠራማ አካባቢዎች አፈግፋል ፍገው በደፈጣ ውጊያና ጥቃቶች ላይ ያተኩረው እየተንቀሳቀሱ ስለመሆኑም ያብራራል። በከተሞች ውስጥ አሁን ያላቸው ስልት ገብቶ ጥቃትን መፈጸምና መውጣት መሆኑን በማከል፣ የሆነ ሆኖ አሁንም በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያም እንደቀጠለ ነው። በተለይም ቋራና ፓዊ በኩል በሱዳን ድንበር ቀጠና ያለውን ስፍራ ከፋኖ ኃይሎች ለማስለቀቅ በሚል የመከላከያ ሰራዊቱ የሜካናይዝድና የአየር ኃይሉን ጭምር ስምሪ ሰጥቷል። ዳንጎር፣ አባይዳር፣ ቀዘቀዝ፣ አዲስ አለም፣ ሰላም አርጊው ደግሞ አውጂ ሚስ ወዘተ በሚባሉ አካባቢዎችም ውድመትና ዘረፋ ጭምር አጋጥሟል። የድሮን ጥቃት ተፈጽሟል። የሄሊኮፕተሮች እንቅስቃሴም ታይቷል። እንዲህ ያለ ነባራዊ ሁኔታ ውስጥ ከሚገኘው ክልል ተነስተው የአራት ኪሎ የብልጽግና አውሮፕላን ትኬት ቆራጭ እንደሆኑ የሚናገሩት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህም ወደ ብልጽግና አውሮፕላናችን ተሳፈሩ የሚል ቅስቀሳ ላይ ናቸው። ዛሬ ደግሞ እያስመዘገብን ያለነው እድገትና ለውጥ የብልጽግናችንን ፍጥነት ባልጠበቅነው መንገድ እየተጓዘ ያለነው የሚል ጨምር አምረውበታል። አቶ ጌታቸው ረዳ የብልጽግናው ፕሬዚደንት አብይ አህመድ አማካሪ ሆነው ተሹሟል። እንዲገደሉ በሚል የፈረሙት ጠቅላይ ሚኒስትር አብይ አሁን እንዲሾሙ የሚል ፊርማ አስቀምጠውላቸዋል። አቶ ጌታቸው ረዳም የነ ዳንኤል ክብረትና ቀጀላ መርዳሳ የአማካሪነት ሚናን ተቀላቅሏል። የታሪክ መዛግብት ሚሊዮን ገዳይ ስርዓት እያሉ ወደፊት የሚዘክሩት መንግስት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ይሰሩ ዘንድ መመደባቸውን የጠቅላይ ሚኒስትር ጽህፈት ቤት አሳውቋል። ጠቅላይ ሚኒስትር አብይ አህመድን ለማማከር አገዛዙ ከገደላቸው ስዩም መስፍን በኋላ የተመደቡ የመጀመሪያው የትግራይ ተወላጅ ባለስልጣንም ይሆናሉ። አቶ ጌታቸው ልክ እንደ አቶ ጌታቸው ረዳ ሁሉ የ10 ሚሊዮን ብር የመግደያ ጉርሻ ወጥቶባቸው በመጨረሻም የተገደሉት የቀድሞው የውጭ ጉዳይ ሚኒስትር ስዩም መስፍን የጠቅላይ ሚኒስትሩ የአማካሪነት ስፍራን ትተው ወደ ትግራይ መሄዳቸው የሚታወቅ ነው። አሁን ከአመታት በኋላ ከበረሃ ጓዶቻቸው ጋር ተኳርፈው ከትግራይ ወደ አዲስ አበባ የሄዱት አቶ ጌታቸው የአማካሪነት ስልጣኑን አግኝቷል ቸው ይህንን ሹመት ከማግኘታቸው ዋዜማ ቢቢሲ ፎከስ ኦን አፍሪካ ላይ ቀርበው ያሉት ግን በትግራይ ፖለቲካ ውስጥ እቀጥላለሁ የሚል እንደነበርም ይታወሳል ለትግራይ ህዝብ ጥቅም ገና የሚቀሩ ብዙ ጉዳዮች አሉ እንዲሁ ተነስች እንቅስቃሴውን መተው አልችልም የትኛውም ቦታ በሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ እቅዴ በዚህ ሁኔታ መቆየትናም ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው

ከሚያዚያ ሶስት ጀምሮ የተሰጣቸውን ሹመት ተከትሎ ከህሊና ይፋቁ ዘንድ የሰበኩባቸው ዳንኤል ክብረትና የብልጽግናው ኦነግ ሰው ከሆኑት ቀጀላ መርዳሳ ትይዩ የሆነ ስልጣን ተሰጥቷቸው እንዲሰሩም ተብለዋል በእርግጥ ከሰሞኑ የጊዜያዊ አስተዳደሩ ፕሬዚደንት ሆነው ጀኔራል ታደሰ ወረደ ፊርማቸውን ባስቀመጡበት መድረክ ላይ አቶ ጌታቸው ረዳን ቆርጦ የተዋጋ በሚል ያወደሷቸው ጠቅላይ ሚኒስትሩ በፌዴራል የሚሆን በክልል ሀላፊነት ላይ ሚና እንደሚኖራቸው ፍንጭ ሰጥተው ነበር ክቡር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 አቶ ጌታቸው ረዳም የብልጽግና ሰዎች የሚሉትን የለውጡ ትሩፋት የሚለውን ቃል ተጠቅመው የትግራይ ህዝብንም ከብልጽግናው ትሩፋት ይቋደስ ዘንድ የሚል ንግግር ማድረጋቸው አይዘነጋም። እንደ ማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር እፈልጋለሁ። አቶ ጌታቸው ረዳ የሀገር ጠቅላይ ሚኒስትር አማካሪ ሆኖ ሲመደቡ የአሁኑ ለሁለተኛ ጊዜ ነው። ኃይለ ማርያም ደሳለኝ በስልጣን ላይ በነበሩበት ጊዜም ልዩ አማካሪያቸው ሆኖ መስራታቸው ይታወቃል። የአሁኑ የአቶ ጌታቸው ረዳ ሹመት አስተያየት ሰጪዎችን ለሁለት ከፍሎ የታየም ሆኗል። የመጀመሪያው አቶ ጌታቸው የአፍሪካ ቀንድ እንደሚሆን ያለም ፖለቲካል ኢኮኖሚ ላይ ያላቸው የተሻለ አቅም የተሰጣቸው የምስራቅ አፍሪካ ጉዳዮች አማካሪነት ኃላፊነት የሚያንስባቸው እንጅም የሚበዛባቸው አያደርገውም የሚል ነው ሲሆን የትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብለው ራሳቸውም የሚያምኑትና በዓለም ፍትህ መድረኮች መጠየቅ አለበት የሚባልለት አገዛዝ ውስጥ አንድ አካል መሆንን እንዴት መረጡ የሚለው ነው። ይህ በርከት ያሉ ሰዎች የተጋሩት ሀሳብ ሆኗል። በአቶ ጌታቸው ረዳ ሹመት ላይ አስተያየት ከሰጡ በርካታ ሰዎች ውስጥ አንዱ ደግሞ የቀድሞ የአብይ አህመድ ሹመኛ ታየ ደንደዓ ተጠቃሽ ናቸው። ከልምዳቸውና ከትምህርታቸው አኳያ ለቦታው ትክክል የሚመጡ መሆናቸው ይታመናል ካሉ በኋላ ትናንትም ሆነ ዛሬ የሀገራችን መሰረታዊ ችግር አማካሪው አማካሪውና መክሮ ሳይሆን ተመካሪውን ይመለከታል። ሰለሞናዊው አጼ ኃይለስላሴ ሳይቀሩ በነከተማ ከተማ ይፍሩ ተመክሯል። ነገር ግን ስላልሰሙ ቀጥሎ የሆነው የሚታወቅ ነው ሲሉ ነው አቶ ታዬ የገለጹት። የመከላከያ ሰራዊቱ አንድ ሙሉ ሬጅመንት እንደመሰስኩ ሲል የኦሮሞ ነጻነት ሰራዊት ገለጸም። የነጻነት ጦሩ በጀኔራሉና አመራሮች መካከል ግጭት እንዲፈጠር ያደረገ ኦፕሬሽን አከናወንኩ ሲል የአቶ ሽመልስ አብዲስ አስተዳደር ደግሞ የጠመንጃ ፈሞዙ ተዘግቷል ብሏል። በኦሮሚያ ክልል አመታትን የተሻገረው ጦርነት ከሰሞኑ የኦሮሞ ነጻነት ጦር አመራር እንገደልን በሚለውና ከአንድ አመት በፊት መገደላቸው ተነግሮ የነበሩት የታጣቂ ቡድኑ ሌላ አመራርን ደግሞ ዘንድሮ ሾብ ናቸው በሚሉ ጉዳዮች ሲያነጋግር ሰንብቷል። ከመከላከያ ሰራዊቱም የሆን ከነጻነት ሰራዊቱ በኩል ባለፉት ቀናት የወጡ መግለጫዎች የሚያመላክቱት ግን አሁንም ክልሉ የጦርነት ቀጠና ሆኖ መቀጠሉ ነው። የሆነው ሆኖ ትናንት በምዕራብ ሸዋ ዞን አቡነ ግንደበረት የተፈጸመው ጥቃት በመጠኑ ከፍ ያለ ሆኗል። የኦሮሞ ነጻነት ጦር በቪዲዮ እና ፎቶ አስደግፎ በአሰራጨው መረጃ መሰረት በዚህ ቀጠና በርካታ ወታደሮች ተገድለዋል፣ ተማርኳል፣ የጦር መሳሪያዎችም ተወስዷል። ኦላ በዚህ ኦፕሬሽን አንድ ሙሉ የመከላከያ ሰራዊቱ ሬጅመንትን ሻለሁ የሚል ሪፖርትንም አውጥቷል። በዚህ ጥቃት 134 ወታደሮች ተገድሏል፣ 90 ወታደሮች ቆስሏል፣ 60 ወታደሮች ደግሞ በምርኮ ላይ ይገኛሉ ሲልም ነው ያሳወቀው። ከዚህ በተጨማሪም በርካታ ቁጥር ያላቸው የቡድን እና የነፍስ ወከፍ መሳሪያዎችን ማግኘት እንደቻለ ይፋ አድርጓል። የነጻነት ጦሩ አክሎም ከደህንነት የመረጃ ምንጮች የደረሰኝ ያለውን መረጃ አንስቶ ስምሪቱን የመሩት የማዕከላዊ እዛዛጁ ሌትናንት ጀኔራል ዘውዱ በላይና የበታች አመራሮቻቸው መካከል በጥቃቱ የደረሰውን ጉዳት ተከትሎ ከፍተኛ አለመግባባት ተፈጥሯል ሲል ገልጿል። የመከላከያ ሰራዊቱ አመራሮች የነጻነት ጦሩ ያበቃለት ስለመሆኑ ባለፉት ዓመታት ደጋግመው ሲናገሩ ተሰምቷል። ጀኔራል ዘውዱ በላይም ከእነዚህ ውስጥ አንዱ ሲሆኑም ኦላ ተደራጅቶ ማጥቃት የማይችልበት ደረጃ ላይ አድርሰነዋል ሲሉ ተናግረው ነበር። አሁን በአንድ ቀን ውጊያ ሙሉ ሬጅመንት የሚያጡበት ጥቃት ስለመድረሱ ነው እየተገለጸ ያለው። በኦሮሚያ ክልል የድርድርና የሆነኛ ፖለቲካ መፍትሄ አማራጮችን የዘጋው የብልጽግናው መንግስት እጅ ስጡ ላይ ያተኩሯል። ቢያንስ በአንድ ወቅት ፊልድ ማርሻል ብርሃኑ ጁላም ለሶስተኛ ዙር ሊደረግ እንደሚችል የተናገሩለት ድርድር ጉዳይ እንኳን ከአጀንዳነት ወርዷል። እንዲህ ሰራዊቱም የሆን ህዝቡ መስዋዕትነት እየከፈሉበት ያለው ነባራዊ ሁኔታ ቢኖርም የሽመልስ አብዲስ አስተዳደር ግን የመሳሪያ ላንቃ በየመንደሩ የማይሰማበት ሁኔታን ፈጥረናል፣ ኦሮሚያ ሰላም ነው ይላል። የጠመንጃ አፈሙዝ በየመንደሩ ሲሰማ የነበረው ህዝቡ ኢፎይታ እንዲያገኝ አድርጓል። ይሄ ትልቅ ምርታ ነው ብለን ነው የምንወስደው ማለት ነው። የክልሉ የልማት እንቅስቃሴ እጅግ ወደ ተረጋጋ ሁኔታ እየተሸጋገረ ይገኛል። ይህ የአቶ ሽመልስ አብዲሳ አስተዳደር ባሳለፍ ነው መስከረም ወር መጀመሪያም ሸኔ ሲል የጠራውን የኦሮሞ ነጻነት ጦርን በሁለት ወራት ውስጥ ሙሉ በሙሉ አጠፋዋለሁ በሚል ቃል ገብቶ እንደነበር የሚታወስ ነው። ባለፈው አመትም አቶ ሽመልስ አብዲሳ በተመሳሳይ የአንድ ወር ጊዜ ስጡን ሲሉ በጨፌው ሳይቀር ተናግረው እንደነበር የሚዘነጋ አይሆንም። ህወሀትና ጊዜያዊ አስተዳድሩ ተጋግዘው ይሰራሉ ሲሉ የትግራይ ጊዜያዊ አስተዳድር ፕሬዚዳንት ሌትናንት ጀነራል ታደሰ ወረደ ተናገሩ። የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው የጊዜያዊ አስተዳድሩ ነጻነቱን ጠብቆ ስራውን እንዲሰራ እየበክሉ ን ወጣለው ሲሉ ገልጿል። ትናንት አዲሱ የጊዜ አስተዳድሩ ፕሬዚደንት ታደሰ ወረደ የመጀመሪያ የካቢኔ ስብሰባቸውን ማድረጋቸው የሚታወስ ነው። ከዚህ በተጨማሪም ከጠቅላይ ሚኒስትር አብይ አህመድ ጋር እሳቸው ፕሬዝደንት እንዲሆኑ ከስምምነት ደርሻለሁ ያለው ህወሀት አቀባበል አድርጎላቸዋል። በጽህፈት ቤቱ ድርጅቱ ባደረገው አቀባበል የተገኙት የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ለፕሬዝደንቱ ያላቸውን መልካም ምኞት በማስቀደም የጊዜያዊ አስተዳድሩ ተልእኮዎችን ለመፈጸም በሚደረገው ጥረትና እንቅስቃሴ የህወሀት ድጋፍ አይለየውም ብለዋል። ያለፈውን ጊዜ ግልጽ ተልኮዎች ይዞ የተቋቋመው የጊዜያዊ አስተዳድሩ ተልኮዎችን አለመፈጸም ብቻ ሳይሆን በትግራይ ህዝብ ላይ ጉዳት አስከትሏል ያሉት ሊቀመንበሩም ተልኮዎቹን የሚፈጽም ጊዜያዊ አስተዳድር ሆኖ እንዲስተካከል ለማድረግ የሚያስችሉ ሁኔታዎች ተፈጥረዋል በማለትም ሀሳባቸውን ቀጥሏል። ዋናው ነገር ጊዜያዊ አስተዳድሩ ተስተካክሎ ህዝቡ የሚጠብቀው ተልኮዎቹን በፍጥነት ማሳካት ነውም ብሏል። ወራሪ ሲሉ በጠሯቸው ኃይሎች ስር የሚገኘው ህዝብና ሉዓላዊነታችንን ነጻ ማውጣት የተሰደደና የተፈናቀለ ህዝብን ወደ ቀዬው እንዲመለስ ማድረግ የክልሉ ሰላምና ጸጥታ ማስጠበቅና ክልሉን መልሶ የመገንባት ስራዎችን በማፋጠን የትግራይ ህዝብ በመረጠው መንግስት የሚተዳደርበትን መንገድ ለማመቻቸት ተደጋግፎ ለማሳካትም ዝግጁ ነን ሲሉ ለፕሬዚደንቱ ገልጸውላቸዋል። የጊዜያዊ አስተዳድሮ ተልእኮችን ለማስፈጸም በሚደረገው እንቅስቃሴም ህወሀት እንዳንድ የጊዜ አስተዳድሮ አካል በመሆንም ተቋማዊ ነጻነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉም ነው ሊቀመንበሩ ያነሱት። የትግራይ ህዝብ መልካም ገጽታን ለመመለስ በጋራ ከመስራት ውጭ ሌላ አማራጭ የለም ያሉት ደግሞ ጀኔራል ታደሰ ወረደ ናቸው። ጊዜያዊ አስተዳድሩ በሚቀጥሉ አንድ ዓመት የስራ ጊዜው ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ በመስጠት በየሶስት ወሩ ተከፋፍሎ የሚፈጸም የስራ መርሃ ግብር በማውጣት ይሰራልን ብሏል። የህዝቡን ችግር ለመፍታት ህወሀትና ጊዜያዊ አስተዳድሩ ተጋግዘው ይሰራሉ ያሉት ፕሬዚደንቱም በትግራይ አሁን ያለው ችግር የወለደው የህዝቡ ጥያቄን ለመመለስና መልካም ትሩፋት ለመተው እርስ በርስ መደጋገፍ አስፈላጊ ነው ሲሉም አሳውቀዋል። የትግራይ ክልል ሰራዊት ትጥቅ የመፍታቱ ስራ ከዋስትና ጋር የሚከናወን መሆን አለበት ሲሉ የቀድሞ ርዕሰ መስተዳድር ተናገሩ። የቀድሞ ርዕሰ መስተዳድር የጀኔራል ታደሰ ጊዜያዊ መንግስት ወታደሮችና ታጣቂዎችን ለፖለቲካ ስልጣን ተገዥ ካላደረገም ስርአት ወታደራዊ አገዛዝ ይሆናልም ብለዋል። የመጀመሪያው የትግራይ ክልል ርዕሰ መስተዳድርና ክልሉ ውስጥ ባካሄዷቸው የልማት ስራዎች የሚታወሱት አቶ ገብሩ አስራት በአዲሱ የክልሉ ፕሬዚደንት ስር ሊከናወኑ ይገባቸዋል ያሏቸውን ተግባራትም ጠቁሟል። ሌትናንት ጀነራል ታደሰ ወረደ ወታደ ወታደሮችና ታጣቂዎችን በፖለቲካው ስልጣን በኩል ተገዥ እንዲሆኑና መስመር እንዲይዙ ካላደረገና በድሮ ከቀጠለም ስርዓት ወታደራዊ አገዛዝ ነው የሚሆነው የሚሉት አቶ ገብሩ ለአቶ ጌታቸው መስተዳደር ስኬት ማጣት ምክንያት አንዱ ይህ ነበር ሲሉ አንስቷል። የቀድሞ ጊዜያዊ አስተዳደር አካታች እንዳልነበር ያነሱት አቶ ገብሩም የሚቋቋመው የአሁን ካቢኔ ከሁሉም ባለድርሻ አካላት የሚውጣጣና የክልሉ የፖለቲካ ድርጅቶችና የሲቪል ማህበረሰቦች የሚካተቱበት መሆን ያስፈልገዋል ብለዋል። የአቶ ጌታቸው ረዳ ካቢኔ ህወሓትና ሰራዊቱ በብዛት የተወከሉበት እንደነበር ለሪፖርተር የገለጹት ገብሩ ይሄኛው በጀነራል ታደሰ መስተካከል እንደሚገባው አክሏል። የጀነራሉ መስተዳደር በአቶ ጌታቸው የመጨረሻ የስልጣን ወራት ላይ የተቋቋመው የአስተዳደር ምክር ቤት ስራውን በአግባቡ በሚቀጥልበት ልክ መስራት መስራትና የአስፈጻሚውን አካል መቆጣጠር እንዲችል መደረግ ይገባዋል ማለታቸውንም ጋዜጣው ጽፏል። ስለ ትጥቅ መፍታትና ሰራዊት ብተና ሲያብራሩም በአሁኑ ወቅት ትግራይ ውስጥ ትጥቅ ከፈታም ከሻቢያም ሆነ ከብልጽግና ጥቃት ይከፈትብናል የሚል ስጋት መኖሩን ጠቅሰው ትጥቅ ፈተን ሻቢያ መጥቶ ጥቃት ቢያደርስብንስ ራሱ መንግስት መጥቶ በኃይል ልግዛችሁ ቢለንስ ዋስትናችን ምንድን ነው? የተለያዩ የታጠቁ ቡድኖች ቢመጡብንስ ዋስትናችን ምንድን ነው? የሚል ስጋት አለ ብለዋል። ትጥቅ ማስፈታትና ታድሶ መሰራት አለበት የሚሉት ገብሩ ይሁን እንጂ ከዋስትና ጋር መሆ ሆኖ ይገባዋል ይላሉ። እሳቸው የፌዴራል መንግስቱ እያሉ የሚገልጹት የብልጽግናው አገዛዝ የትግራይ ተፈናቃዮችና የአስተዳደር ግዛትን ወደነበረበት መመለስ እንደሚገባው የሻዕቢያ ሰራዊትን ማስወጣት እንዳለበትም ነው የቀድሞ ርዕሰ መስተዳድር የተናገሩት። ቻይና በአሜሪካ ላይ ሌላ የአጸፋ እርምጃ ወሰደች። አሁን የታሪፍ ጭማሪዋም 125 በመቶ ደርሷል። ቻይና ከዚህ በፊት ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጥላ የነበረ ሲሆን ዛሬ ደግሞ ሌላ ተጨማሪ ታሪፍ አሳውቃለች። የቻይና የፋይናንስ ሚኒስትር ከአሜሪካ በሚገቡ እቃዎች ላይ የተጣለው ታሪፍ ከ84 ወደ 125 በመቶ ከፍ እንዲል ተወስኗል ብሏል። የትራምፕ አስተዳደር በቻይና ላይ የተጣለው አጠቃላይ ታሪፍም በመቶ መሆኑን የገለጸ ሲሆን የሀገራቱ የንግድ ጦርነት ውስጥ መግባት ትልቅ ስጋትን እየፈጠረ ይገኛል። የቻይና የፋይናንስ ሚኒስትር አሜሪካ ተጨማሪ ታሪፍ መጣሏን የምትቀጥል ከሆነ በዓለም የኢኮኖሚ ታሪክ አስቂኙ ነገር ይሆናል ያሉ ሲሆን ከዚህ በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብሏል። የፋይናንስ ሚኒስትሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ህጎችን የጣሰ ውሳኔ እየወሰነች ነውም ብሏል። ሚኒስትሩ አክሎም አሁን ባለው የታሪፍ ምጣኔም ከአሜሪካ ወደ ቻይና የሚገቡ እቃዎች ገቢ አይኖራቸውም ያሉ ሲሆን የቻይና የንግድ ሚኒስትር ቃል አቀባይ ደግሞ ቻይና ከአሜሪካ ጋር በኩል ተቀምጣ ለመደራደር ዝግጁ ስለመሆኗ ገልጿል። የቻይናው ፕሬዚደንት ሺ ጂንፒንግ የታሪፍ ጦርነት ማንንም አሸናፊ አያደርግም ሲሉ ተናግረው ከአለም በተቃራኒ መጓዝ ራስንም ከአለም ማግለል ነው ብሏል። ፕሬዚደንቱ ከስፔኑ ጠቅላይ ሚኒስትር ጋር ውይይት ባደረጉበት ወቅትም የአውሮፓ ህብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንዲቃወም ጠይቀዋል። ቻይና ለአሜሪካ የምት የምትልካቸው እቃዎች የሀገሪቱን ጥቅል ምርት ሶስት በመቶ እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ደግሞ ወደ አሜሪካ ከሚላኩ እቃዎች ጋር በተያዘ ህይወታቸውን እንደሚመሩ ተገልጿል። ቻይና አዲሱን ታሪፍ የጣለችው አሜሪካ ከቻይና የሚገቡ እቃዎች አጠቃላይ 145 በመቶ ታሪፍ እንደሚጠብቃቸው ካሳወቀች በኋላ ነው። ቻይና በአሜሪካ ላይ የጣለችው አዲሱ ታሪፍ ከነገ ጀምሮ ወደ ስራ እንደሚገባም ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን መስሉ ነበር። አበቃን። ቸር ያሰማን።